ሰላም ሰላም፣ ድና የተከበራችሁ የቻናል ቤተሰቦች፣ እንደት ናችሁ? ሰላም ናችሁ ልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደ ቻናል አዲስ የሆናችሁ ላይክር ሳብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ነባሪ የሆናችሁ ደግሞ ላይክር እያደረጋችሁ አበረታቱን። ስለምታበረታቱ አመሰግናለሁ ማለት ነው ውዶች። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኛ አስተማሪ የሆነ ዴ ድራማ በክፍል አንድ መቶ አስራ ዘጠኝ ይዤላችሁ መጥቻለሁ። ባለፈው በክፍል አንድ መቶ አስራ ስምንት አቋርተነው ነበር። ያቋረጥነው ነው ደግሞ ሩታ ለአሹ አፈቅርሃለሁ ብላ ለእሱም ለእኛም ፕራንክ አድርጋናለች ማለት ነው። አፈቅርሃለሁ ስትለው እሱም ደንግጦ በጥፍ መታት ማለት ነው። እኔ ሮማን እያለች የሚያፈቅራትን ከልቤ የምወዳት የማፈቅራት ሮማን እያለች ለምድ ነው አንቺ ያፈቅራለሁ የምትይኝ ብሎ በጥፍ ስመታት ዴቭ ደግሞ ተደብቆ እየቀረጻት ነበር ማለት ነው። ለዴቭ ምን ምላው ነበር፣ ለአሹ ፕራንክ አደርገዋለሁ አንተ ደግሞ ተደብቀ ትቀርጸኛለህ ብላ አሳምናው ነበር እና እሱ ደግሞ በጥፍ መታት። ከዛ ምን ሆነ ነው አንተ ፋራ ነህ እንዲህ ያለችው። እና ለምንድን ነው አንቺ ለኔ የማፈቃት እያለ አንቺ አፈቅርሃለሁ የምትይኝ ብሎ ስመታት፣ እንዴ እየሳቀ መጣ ማለት ነው። አገኘሻት ራስሽ ነሽ ራስሽ ነሽ ተይ ሲልሽ እኔ አልሰማም በለችን። አገኘሻት አላት ማለት ነው። ከዛ እንዴ እኔ እኮ ፕራንክ ላደርገ ብዬ ነው እንጂ ምን ነው ስትለው፣ ፕራንክ ምንድን ነው? እኔ ደግሞ ፕራንክ የወድ ፕራንክ ያላቅም አንቺ አራሴ አጠፋለ ምን ስት እውነት መስለኝ ነው ርቴ ይቅርታ አላት ማለት ነው። ከዛ ሷም ስልኳ ይዛ ወደ ቤቷ ስትሄድ ፍቅ አደ ኪሽና ቤት ነበረች እና ቀለበት ሻብልቅው ለምንድነው ዴቭ ቀለበት እጅ ያደረገለች? ስሚ አልሽው ዴቭ እንደማፈቅረው ወይም እንደምወደው እያወቅሽ ስትላት፣ ልቀቀኝ አንቺ ምን አገባሽ አንቺ ምን የሚያገባሽ ነገር የለም። ከአሁን በኋላ እኔና ዴቭ መሀል ላይ ምንም የሚያገባሽ ነገር የለም። ዴቭ የኔ ነው አለቻት። አይ እኔ አሁን አልለቅሽም። ታወልቀዋለች፣ አታወልቀውም ብላ ስትይዛት ቤዛ ምን አደረገች? ቤዛ ማለት ነው ልቅቅያት ልቅቅያት ታዲያ አይታች ጨነቂያት ብላ እጇ መንጥቃ እንድትለቀት አደረገች። አሁንም ተቃጥለሽ ሞች እንጂ ዴቭ የኔ ነው ብላ ትታ ትህደት ማለት ነው። እሷ ደግሞ አንቺ ከመቼ ነው አንቺ ደግሞ ለአዴ ተቆርቋሪ የሆንሽው ለአዴ አጋዥ የሆንሽው እስከ መቼ ነው ደግሞ የጀመርሽው እንደዚህ ደግሞ ብላ ስታኮርፉባት ፍቅር ትሳት ወጣት ማለት ነው። ፍቅር ወደ መኝታ ኩላዳ እዛ ላይ እየተናደደች ያለ ቤዛ ሄደች ማለት ነው። ተንኮል አስበው ነው አሁንም ማለት ነው። ቤዛ ለአደይ አዝናላት ወይ ወዳት ሳይሆን ለአደይ የምታደርጋት ነገር አስባ ይሆን ነገር አስባ ነው እንደዚህ የምትሆነው ማለት ነው። ዶችዬ እና አንቺ ምን አስበሽ ነው እንደዚህ ስትላት አንቺ ደሞ ሞኝ ነሽ እንዴ እንደዚህ ብለን ከሸወድናት በኋላ አሁን እንሸውዳታለንና ከዛ በኛ በኛ ተንኮል አታስብም ታስብ እንደ ድሮዋት ሆናለች ከዛ እንገድላታለን አለቻት ማለት ነው በዛ አሀ ይህ ሁሉ ተንኮል እንደዛ አስበሽ ነው አለቻት አዎ በቃ አሁን ከደብ ከልክ በላይ እየተቀራረቡ ነው። ስለዚህ ፈጥነን ለሷ መግደል አለብን፣ ወይም ወይ ከዚህ ቤት ማስወጣት አለብን አለቻት። አይዞሽ እናደርገዋለን ብላት እሷ ትታት ሄደች ማለት ነው በይዛ ባቡሬ ደግሞ እስካሁን እስካሁን ልል ቤት ነው ያለውና ሄደ ማለት ነው ወደ ልል ቤት ሄዶ ምን አደረገ? ልልተኝታ ነበረ እና ከዛ በቃ ድምፅ ላሰማ ብር ሲያንኳኳ፣ እንዴ ወዴት ልትሄድ ነው አለችው። አይ እዛ ላይ ወጥቼ ል ድርሽ ልምጣ ብዬ ነው እንጂ ብሎ ተመልሶ ተቀመጠ ማለት ነው። እንደ ምን ሆነ ነው? ለምን ለምንድን ነው የምትወጣው? እዛ ላይ ትሆነ ምንዲሰጥለ? ወንድ እኮ ነኝ፣ ወጣ ብዬ ሰራ ሰራ ማድረግ አለብኝ መስራት አለብኝ አላት። ምን ሆኖ ነው ይህ ያልኳ፣ ብር ስላልሰጠው ሆኖ ደብሮ ሆኖ አለችው። አይ እንደዛ አይደለም እኔ ወንድ ነኝ እና መስራት አለብኝ ብዬ ነው እንጂ አላት። ከዛ የተወሰነ ብር አምጥታ ሰጠችው። አያስፈልግም። ለምን እንደዚህ ተጨነቅሽኝ? እኔ ላንት ላስጨንቅ አልፈልግም። ማስላ አይ እንድትጨንቅም አይደለም፣ አንዳንድ ነገር ይሆናል ብዬ ነው ብላ ሰጠችው። በቃ ለምን እዚህ ላይ ቤት ብቻሽ ከምትቀመጭ ቦታ ብለን ትዝናንተን ለምን አንመለስ አላት። እሱም አይ እውነት ነው ልክነ በቀሽ መጣለው እና ልብሴ ልልበስ ብላ ተያይዘው ወጡ ማለት ነው ድድ ከዛ ሮማኒ መጣች ሮማኒ መጣ አሹ ሰላም ብለው ሮማኒ ነብቀሽኛል እኮ ብሎ ተቀምጦ እየተጫወቱ እያለ ረታ ስልክ ላይ የሆነ የባለ ፕራንክ ያደረገችውን አሳያት አየሽ ይህ ሁሉ እንደዛ አድርጋኝ እኮ ነው እንደዛ ደረገኝ አየሽ አላት ምንድን ነው ይሄ ደግሞ ለምንድን ነው የመታት ስትለው አየሽ ፕራንክ ብላኝ ነው እንጂ እኮ በጣም ተናድጄ ተናድጄባት ነበረው ፍራንክ ነው ፍራንክ ነው ብላኝ በመሃል ነው እንጂ አላት። እሷ ደግሞ በጣም ተናደደች። ሮማኒ አይ ችግር የለውም ፍዲ መስራታቸው ቀጥሉበት፣ ችግር የለውም ችግር የለውም ስትለው እንደ ምን ሆነሽ ነው ፍትሽ ቆጥሮ አይደለም ማለት አይ ምንም ምንም ብቻ ቀጥሉበት ብዬ ነው እንጂ ብላ ተነሳች። ማለት ነው ትታውን ልትሄድ እንደ ሮማኒ ምን ሆነሽ ነው? ይሄ እኮ ፕራንክ ነው እውነት አይደለም ማለት አይ ችግር የለውም ብላ እመለሳለሁ። ትንሽ አጫውሽኝ ስላት ተዋህደች ማለት ነው። ምክንያቱ ትወደዋለች፣ ግን እንደምትወደው አያውቅም። እሱ እሱ እንደሚያፈቅራት ነው እንጂ የሚያውቀው። ከዛ ባቡሬና ሌሌ ውት ላይ ሚው እየተዝናኑ እያለ እኔኮ በብዙ ታስሬ ያለሁ አላት። ለምንድን ነው የታሰርከው ስትለው ለማን ብለውን የሰፈራችን የሆነ የተሰረቀ ነበርና እና ለአንተን የሰረቅካሁ ነው እንዴ? ለባነህ እንዴ አለችው። አይ አይደለሁም፣ ብቻ ዋሽቶ አንተ ለባና ብለው ነው እንጂ እኔ ለባ አይደለሁም። ማለት ደግሞ ስሙዬ ስሙዬ ባቡሬ አይደለም ቤኪ ነው ስሜ ቤክ ነው፣ ግን የሰፈር ልጆች መጥ እንጂ ስላት በቃ እና የድሮስ የድሮስ የምንመልሰዋለና አለችው። አዎ ችግር የለውም። ቤክ ማለት ትችላለሁ እኔ አለችው። አዎ እንደፈለግ ማለት ትችላለች እና ቅምጥልም እኮ ቤክ ናት ምትለኝ ስላት። ከዛ እየተጫወቱ እያለ እኔ ወደ ውጭ መውጣት እፈልጋለሁ፣ ወደ ስደት መሄድ እፈልጋለሁ ስላት ምን ማለት ነው ወደ ስደት መሄድ እፈልጋለሁ? ለምንድን ነው የምትሰደደው? አለችው እኔ ሳለችው እኔ እኮ በቃ የድሮ ነገር ረስቼ እዛ ላይ መቀመጥ እፈልጋለሁ ስላት እንዴት ነው ያለፈ ነገር የምረሳው? ይረሳል እንዴ? አለችው። ከዛ ላ ያላት ነገር ሁሉ ቃል የገባላት ነገር ሁሉ እያስታወሰች እያሰበች ነበር እና እንዴ ምን እያሰብሽ ነው? አላት አይ ምንም አላሰብኩም፣ አለችው ከዛ እኔ እኮ አንተ ከመጣ በኋላ ነው ተረጋጋሁት፣ ስለት እኔም እኮ አንቺ ካገኘሁ በኋላ በጣም ደስተኛ ነኝ፣ የድሮ ደስታ እየተመለሰ ነው አለችው። አይደል እና መሰደዱ መሰደዱ ተዋ ላይ ሀገር ላይ ሆነ ስራ አለችው። እንደዛ ብለው እየተጫወት እያለ ወደጁ ከዛ ወደ ቤታቸው ከተመለሱ በኋላ ቀመጥ ግምጥል ብቻዋ ተግዛት እየተጨነቀች እያለ እያሰበች እያለ ያገኘት እንደ ግምጥል መሆንሽን ነው ዘላይ ለብቻሽ ተቀምጠሽ አለችው። አይ አለቻት ሊሊ። አይ ምንም አልሆንክም ንገረኝ፣ ለምንድነው የምትደብቀኝ ስትላት ይሄ ጉንጎ ነው እንጂ እና የሆነ ትዳር እናድረግ እንጋባ ስለው በቃ መችም አይገባውም ጥቶኝ ሄደ ምናምን ስትላት አየሽ አንቺ የማትፈልጊው ሰው ስትከተይ ነው የምትነረው። እኔ ያልኩሽ ምንድን ነው እኔ ያልኩሽ ነገር ትተሽ አሁን ደሞ እስካሁን መከተል አልተውሽም አላት አባቡሬ አለም። እኔ የመከርኩሽ ምክር ተግባር ላይ አወይ እንጂ ብለው መክሯት ሲሉ፣ አደይ ደሞ ቤት እየጠረገች እያለ ለ ለፍቅር እናት ምን አለቻቸው? ትትኪ አንድ የዳይመንድ ቤት ደርሸ ልምጣ አለች። ምን ታደርጊ ነው ማለት አይ እናት ደውላለኝ ነበር እና የምነገር ነገር ነበረኝ ነግሬው ልመለስ ብዬ ነው እንጂ ስላት፣ በቃ እሺ እንዳታመች፣ እኔ የማምሸትሽ እየወደድኩልሽ አይደለም እንዳታመች እያለ ያለ ፍቅር መጣች። አዴዬ አዴዬ፣ እህቴ ሊያገዘሽ አለቻት። እንዴ ገረማቸው። የፍቅርናት ምን አይነት የጸባይ ነው ብሎ አሁ እኔ እኮ አዴ እኮ በጣም ነው ክሽና ቤት እየጠበቀች ነው። ቤዛ ምን ለ ን ያሳየኝ ምግብ አሰራር እያለችሽ ነው አለቻት። ከዛ ምግቡ እየሰራችው አደይ ናት፣ ግን እዛ ላይ መርዝ አድርገው ልገባት አስበው አስበው ነው። ከዛ ማለት ነው ውዶች፣ ይ ምንድ ነው ይህ ጠጋ ጠጋ ዕቃ ለማንሳት ነው አለ ዳይመንድ። ምን ፈልጋች ነው አለቻት አለቻት ማለት ነው አደይ እንደዚህ ስትላት የፍቅር እናት ወጥተው ወደ ማለት ነው። አደይ ደግሞ ወደ ክሽና ቤት ስትሄድ ማን አገኘች? ቤዛ አገኘቻት ማለት ነው። ከዛ ምን ሆነሽ ምን አስበሽ ነው ስትላት ምን አስበሽ ነው ስትላት፣ አይ አደይ ምግብ አሳራ አሳይንልሽ ብዬ ነው እንጂ ህጅ በቃ ምግብ አመጣልሽ አለው። ደክሞሻል እና ምግብ አላምጣልሽ ሄዳለቻት። እንዴ ምናምን አስበው ነው የእነዚያ ልጅ መቀየር ገረማት ማለት ነው። መቀየራቸው ገረማት። እና ቤዛ ደግሞ መጣች፣ ቤዛ ተመልሳ መጣች ወደ ቤት። መታ ደግሞ ምን አለች? እኔ እኮ አዴ እኮ በጣም ነው። አደይ ስትሄድ መጀመሪያ ዳዊት ምን አላት? ወደ ትሄድሽ ነው ስላት፣ አይ ታዲያ የምትደርሽ ነርሼ ለመጣ ነው ስትለው፣ እሷ ደግሞ ቤዛ መጣች። እኔ እኮ ለአዴ በጣም ነው የምወዳት አለች። ከዛ ሳቀ ማማን ዳዊት ሳይቀ ማለት ነው? ምን ማለት ነው? ምን ያለች ነው ብሎ አይ ይሄ መዘበቅ ቃል አልወደድኩትም። ምን ምን እንዳስባችሁ እስኪ እኔ ገና የዋለን ብሎ የፍቅርና ተንተማሩ። ከዛ ቤዛ አዴ ከወጣች በኋላ ለአዴ ምግብላት ልታቀርብላት ብላ ወጡ ላይ የሆነ ነገር ጨመረበት። ጨምራ እዚህ ላይ ያላቸው ቤት ሁላቱም እያንዳንዳቸው እንዳንዳቸው ይገላቸዋለሁ ይህ ቤት ከዛ ይህ ቤት የኔ ይሆናል ብላ ነው ያቋረጦች ማለት ነው የተቋረጠው ደጅ በክብል አንድ ሞታ ያ እንደዚህ ይሆን ቤዛ የመርዝ ያደረገችበት ወጥ ማን በልቶት ይሆን አደይ ትሆን ወይስ ማን የምለው ይዤላቸው እመጣለሁ እስከምመጣ ላይክ ሰብስክራይብ አድርጉ እወዳችኋለሁ ባይባ